ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾች በመላው ዓለም ላይ ለምትገኙ ሰላማችሁ ይብዛ። ላይክ ሸር እያደረጋችሁ እንግዲህ ብዙዎቹ እህቶቼ እያለቀሱ፣ አብርሃም እንግዲህ ሩታን እያስለቀሰ እሱ ግን ከነ ጽጌ ጋ ከነ ፍየራና ጋ ይሄው እንደፈለገ ይዘላል ይጨፍራል ማለት ነው። አቤት አታዋርደኝ! አብርሃም ግን ሚስትህን እያስለቀስከ አንተ በሌላ ቪዲዮ ትገኛለህ። እኔ በጣም ነው ያዘንኩት። ጽጌ በዛ ላይ ይሄው እየታከከችው ከአብርሃም ጋር ናት እንዴ? እሱማ ነጭ በነጭ ሆኗል። እኛ ሚዲያ ላይ እናለቃቅሳለን እንጂ ለምታለ። ልጆች ግን ከዚህ ቪዲዮ ምን ተማራችሁ? ወይኔ አብርሃም ወይኔ በላቸው። በቃ ሚዲያውን ማንጫጫት ሆነ ስራ። ጭራሽ ከነጽጌ ጋር ገጥሞ ከነዳኒ ጋር አሁንም አለ እሱ። መቼም ከነሱ ጋር አይፋታም። መቼም በቃ ከአህያ ጋር የዋለች ፈስ ተምራ መጣች እንደሚባለው ተረት ሁሉ አብርሃም ይሄ ነው ለአብርሃም ይሄ ተረት ይገባል። እንዲህ አብርሽዬ፣ ሩትዬ እያለቀሰች እኛ በሌላ ነገር ስንት ስንጠብቅ፣ አንተ አሸሸ ገዳይ አሸሸ እንዴ ሀፒ በርስዴ እያለኩ ነው። ሀፒ በርስዴ እና በጣም ነው ያዘንኩት ቤተሰቦቼ። እኔ አብርሃም እንደዚህ እየጠምጠብቅህ ልጅ አይደለህም፣ ግን አንተ ሩቲን አስከፍተህ አንተ እንዴት ከዚህ ቦታ ላይ ትገኛለህ? ጉድ ጉድ ጉድ። እንደ ኦዲየንሶች እናንተ ስምን ተሰማችሁ? ይሄንን ቪዲዮ ስታው አብሶ ለምትጣሉ ልጆች አብርሃም የአብርሃም ገዳፊ ነህ እኔ እንትና ገዳፊ ነህ እያላችሁ ለምትጣሉት እስኪው ጥፋተኛ ማን ነው? ሩታ እኮ እዚህ ውስጥ የለችበትም። አብርሃም መቼም ከጥፋቱ ይማራል ብዬ እኔ አስቤ አላቅም። አይማርም። ነገም ሩታና አብርሃም ይጣላሉ። ዛሬ ቢታረቁ ይሄው እንግዲህ አብርሃም የምናየው ቦታ ነው። እናንተ ምን ተሰማችሁ? በጣም ነው የሚያሳዝነው። እነ ጽጌ ጋ ራቁታቸውን በቃ እነዚህ እኮ በቃ ልቅቅ ያሉ እኮ የአዲስ አበባ ዱርዮች እኮ ናቸው። ከእነዚህ ጋር እንግዲህ ያዙ ይልቀቁኝ ማለት አብርሃም ዛሬ ሚስት ነብሰ ጡርናት ጾለት በማረጊያ ሰዓት እንዴት እዚህ ጋር ትገኛለህ? እንዴት እኔ በጣም ነው ያፈርኩት። ቤተሰቦቼ፣ በጣም አዝኛለሁ፣ ከምላችሁ በላይ በጣም ነው የሚያሳዝነው። ሩታዬ፣ ባለሽበት፣ አላህ ይጠብቅሽ። ዛሬም ነገም እኛ እንወድሻለን፣ ከጎንሽ ነን። እኔ ያሳዘነችኝ ሩታናት እንደዛም፣ እንባው እየፈሰሰ ማንንም እያሰደብካት አንተ ግን እንደዚህ ፏፍሽ እያልክ ትገኛለህ። አይ አም ሶሪ ይላል ፈረንጅ።